አራዶቹ መንደር በመሃል ፒያሳ ሱቅ እየተሸጠ እንደሆነ ሰምተዋል። ሊያውም በቅናሽ በ900 ሺህ ብር ቅድመ ክፍያ በ39 ሚሊዮን ብር ሙሉ ክፍያ ጀምሮ በ18 ወራት የሚረከቧቸውን የንግድ ሱቆች ባለቤት ይሁኑ ስንሎ በታላቅ ደስታ ነው። በልዩ የገበያ ማዕከላችን ላይ ከግራውንድ እስከ አምስተኛ በመረጡት የካሬ አማራጭ ከ20 ካሬ ጀምሮ እስከ መቶ ካሬ ድረስ ይዘንሎ ቀርበናል። በጎልደን ሞል እንደ ስሙ ወርቅ በሆነው ቦታ ላይ ያውም በአዲስ ከሚሰራው ግዙፉ የታክሲ ተርሚናል አጠገብ ሞቅ ያለ ሞል ላይ ደመቅ ያለ ሱቅ ይክፈቱ። ይሄ ሁሉ የሚገኘው እኛ ጋ በቴምር ሪል ስቴት ነው። ለበለጠ መረጃ እና ለሳይት ጉብኝት ከታች ባለው ስልክ ይደውሉልን ሰናል ላይ ቆይታ። ይህ አዋዜ ሰበር ነው። የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ ነገ በሳኡዲ አረቢያ ከአሜሪካ ልዑካን ጋር ከሚደረገው ውይይት በፊት ዛሬ በሰጡት መግለጫም ሀገራቸው ከጦርነቱ መጀመር አንስቶ ለሰላም ስትጥር ነው የቆየችው ሲሉም። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ደግሞ ራሽያ ከዩናይትድ ስቴትስ አሜሪካ ጋር የሁለትዮሽ ግንኙነት ለመመስረት የመጀመሪያው ደረጃ ላይ ትገኛለች ሲሉ አስታወቁ። በፕሬዝደንቶች ቭላዲሚር ፑቲንና ዶናልድ ትራምፕ መካከል እየተካሄደ ያለው ንግግርም ገንቢ ነው ብለዋል። ይሁንና ሁለቱ ተዋጊ አገሮች ራሽያና ዩክሬን እንዲሆንላቸው በሚፈልጉት የመጨረሻ መስማሚያ ነጥብ ፍላጎታቸው ክፉኛ የተራራቁ መሆናቸው ይዘገባል። የፕሬዝደንት ዶናልድ ትራምፕ አስተዳደር አሜሪካ ከራሽያ ጋር እንዲሆን ከጀመረችው የተኩስ አቁም ስምምነት ሐሳብ ጋር ዩክሬን አብራ ለመሄድ ዝግጁ መሆኗን ያምናል ይላሉ ዘገባዎች። ዘለንስኪ ፕሬዝደንታዊ ጉብኝታቸውን በዛሬ ዕለት ሳዑዲ አረቢያ ውስጥ ቢጀምሩም በዩክሬን አሜሪካ ስብሰባ ላይ ግን አይታደሙም። ከብ በስብሰባ ላይ የራሷን ተኩስ አቁም ስምምነት ሀሳብ ታቀርባለች ተብሎ ይጠበቃል። ባለሥልጣኖች እንደሚሉት ሀሳቡ በአየርና በባህር ላይ የሚደረጉ ውጊያዎች እንዲቆሙ፣ ሚሳይሎች ሰዋልቦችና ቦምቦችን በመጠቀም መሠረተ ልማቶችን አሻግሮ የመምታት ውጊያ እንዲቆም የሚጠይቅ ነው። በአጭሩ በጦር ጀትም ሆና በሚሳኤል ወይም በሰው አልባ የሰማይ ጦርነትን ሙሉ በሙሉ ማስቆምና ባህር ላይ የሚደረግ ፍልሚያ እንደዚሁ ቆሞ የመርከቦች ነፃ እንቅስቃሴ ያላንዳች ሳንካ የልብ እንዲንቀሳቀስ የሚጠይቅ ነው። የሀሳቡ የመጀመሪያ አቅራቢ የፈረንሳዊ ፕሬዚደንት ኢማኑኤል ማክሮን ናቸው። ለንደን ውስጥ ተካሂዶ በነበረው አስቸኳይ ስብሰባ ላይ ዘለንስኪ ከሳምንት በፊት በሰጡት መግለጫ የተኩስ አቁሙ የመጀመሪያ እርምጃ በሁለቱም ኃይሎች እጅ የሚገኙ የእስረኞች አጠቃላይ ልውውጥ እንዲደረግ የሚጠይቅ ነው። ይሁንና የራስያ ውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫ የተኩስ አቁሙን ሐሳብ አያሻንም ሲል ውድቅ አድርገውታል። ምክንያቱም ከፋታው በኋላ ጦርነቱ በታደሰ ጉልበት ተጋግሞ ስለሚቀጥል ብለዋል። የሞስኮ ባለሥልጣኖች እንደሚሉት ከሆነ ራሽያ የኔ ያለቻቸውን ግዛቶች እስክጠቀልል ድረስ ጦርነቱ ይቀጥላል። በሌላ ዜና ደግሞ የአውሮፓ ሀገራት የራሽያን ጠብጫሪነት ለመዋጋት ወታደራዊ ምልመላ መጀመር እንዳለባቸው የላቲቪያ ፕሬዝደንት ሪንኬቪች አስታወቁ። በትናንት ነው ለች ፕሬዝደንቱ ትናንት በሰጡት በዚህ መግለጫ አውሮፓ የዩክሬን ራሽያ ጦርነት አቅጣጫም እያደረ እያስጨነቃት መጥቷል ብለዋል። ላቲቪያ ካለፈው ጃንዋሪ 1 ጀምሮ በፈረንጅ አቆጣጠር 206 ዓ ም ላይ ትታው የነበረውን አስገዳጅ የብሔራዊ ውትድርና አገልግሎት እንደገና መጀመሯ የሚታወቅ ነው። ላቲቪያ ራሽያን በምስራቅ በኩል 180 ኪሎ ሜትር ታዋስናለች። ይህም ለራሽያ ጥቃት ተጋላጭ ያደርጋታል ይላሉ ምዕራባውያን። ዩናይትድ ስቴትስ አሜሪካ ዋሽንግተንና ብራስልስ የነበራቸውን የ80 ዓመት ቃል ኪዳን ለመቅደድ ካስጠነቀቀች ወዲህም ባለፈው ሐሙስ የአውሮፓ ህብረት መሪዎች ስብሰባ ተቀምጠው አህጉሪቱን እስከ አፍንጫዋ ለማስታጠቅ ወስነዋል። ለዚህም ተፈጻሚነት ወደ 860 ቢሊዮን ዶላር ተጨማሪ የመከላከያ ወጪ ማጽደቃቸው አይዘነጋም። አሁን በደረሰን ሰበር ዜና ደግሞ ራሽያ ባለፉት ሁለትና ሶስት ቀናት ዩክሬን ላይና እንደዚሁም ኩርስክ ጠንካራ ጥቃት ለማድረስ ያስቻላት ዩክሬን ላይ የተጣለው ወታደራዊ እርዳታና የስለላ መረጃ እገዛ እቀባ ሊነሳ መሆኑን ፕሬዚደንት ዶናልድ ትራምፕ ማስታወቃቸው ተዘግቧል። ኢሳያስ፣ በርከት ያሉ ዜናዎች ናቸው። አዎ ዓለም፣ እንግዲህ አሁን ወደ ዩክሬን ስንመለስ ዩክሬን ብዙውን ጊዜ የምታነሳው ሀሳቦች እጅግ በጣም የሚገርሙ ናቸው። ፕሬዝደንት ዘለንስኪ የማዘዝ ፍላጎት ነው ያላቸው። አሁን ምክንያቱም አሁን ለምሳሌ ጦርነቱ የአየር ውጊያ፣ የድሮን ውጊያ እንዳይኖር ሲሉ፣ ይሄ በራሱ የሩሲያን የመዋጋት አቅም የሚቀንስ እና የዩክሬንን ደግሞ ፍላጎት የሚያሟላ ነው። እንደዚህ አይነት ሀሳቦች ተቀባይነት ይኖራቸዋል ወይ? እውነቱን ለመናገር እኔም እዚህ ላይ ያለኝ መረዳት ወይም ደግሞ ለምን እንዴት በሚለው ላይ የቀረበና ላነብ የቻልኩት ነገር የለም። ቤዚካሊ፣ ይሄ የተኩስ አቁም ስምምነት ወይም ጥያቄው ከፊል የምትለው የተኩስ አቁም ነው። በአየርና በባህር የማንኛውንም ጦርነት ቢገታም በሌላ አነጋገር የምድር ጦርነቱ እንዲቀጥል የሚፈቅድ ይመስለኛል። ሳይው ዋናው ጦርነት ደግሞ የምድሩ ውጊያ ነው። ምክንያቱም በምድር ላይ የሚካሄደው ውጊያ ራሲያ የቀሩኝን ከዚህ በፊት ደጋግመን የገለጽናቸውንና አሁን 80 ከመቶ 70 ከመቶ በቁጥጥር ስር የዋለቻቸውን ግዛቶች አጠቃላ ለመያዝ የቀሯትን 20 በመቶ ወይም 30 በመቶ ግዛቶች ለመጠቅለን የምታደርገው ውጊያ ነው። ስለዚህ የምድር ውጊያውን እንዲያጠቃልል አለማድረጋቸው ብዙ ግልጽ አይደለም። ምናልባት እንደሚመስለኝ ራሺያ እንድትቀበለው ከማሰብ ሊሆን ይችላል። ምክንያቱም የምድር ውጊያው በዋነኛነት ጠቀሜታው የራሺያ ነው። እንደ ማንም ውጊያ ላይ በማሸነፍ እንዳለ ሀገር ሆነ ስትመለከተው ራሺያ እያሸነፈችበት ያለውን ጦርነት ለምን ትገታለች አሁን? ስለዚህ ምናልባት ከዚህ አንጻር የመሬት ላይ የሚደረገውን ውጊያ መቆም እሻትልም ከሚል የመነጨ ይሁን አይሁን በውል ማወቅ አይቻልም። ይሳያስ ስለዚህ ስለ ሰላም ሀሳቡ ብዙ ከዚህ በላይ ማለት አይቻልም። ነገር ግን የቢያንስ የምንድን ነው የዚህ በአየር ላይና በባህር ላይ የሚካሄዱ ጦርነት ደግሞ ዞሮ ዞሮ የምድሩን ጦርነት የሚያግዝ ነው። ምክንያቱም ራሺያ የምትለው በማያባራ የሚሳይልና የሰው አልባ ድብደባ ኢላማ የምታደርጋቸው የኤነርጂ አውታሮችን፣ የመከላከያ አውታሮችን፣ የጦር መሳሪያ ማምረቻዎችን በአጠቃላይ ለጦርነት ግብዓት ሊሆኑ የሚችሉት ተቋማትን ነው የምትመታው። ዞሮ ዞሮ የጦርነቱ አካል ነው። እንደ ሰማሁ ግን የራሻዋ የውጭ ጉዳይ ሚኒስቴር ቃል አቀባይ እንደማይቀበሉ ተናግረዋል። ስለዚህ እንግዲህ ነገ ሳዑዲ አረቢያ ውስጥ በሚደረገው ውይይት ላይ ዩክሬን ይሄን ሃሳብ እዛ ትቀርባለች ለአሜሪካኖች ማለት ነው። አሜሪካኖች ቤዚካሊ ደግሞ እየነገሩን ያሉት አሜሪካ ከራሽያ ጋር ልታደርግ የጀመረች የተኩስ አቁም ጥረት አንጻር በዛ አቅጣጫ ለመጓዝ የዩክሬን አመራር ፍቃደኛ መሆኑን ወይም በዛ አቅጣጫ እንደሚጓዝ እናምናለን የሚል ነው ዜናው። እንደውም በነገው ስብሰባ ላይ ዩክሬን ይህ የዶናልድ ትራምፕ ጦርነቱን የማስቆምና በሰላም የመቋጨት ጥረት ስኬታማ እንዲሆን በእሷ በኩል የምትተወውን ይቅርብኝ የምትለውን ነገር እንድታቀርብ ይጠብቃሉ። በነገ ውለት እንዳልኩህ፣ ለምሳሌ የግዛት ጥያቄው ክሬሚያን ይጨምራል። እስካሁን በራሽያ እጅ ያሉትን ግዛቶች ይጨምራል። እና ከአነጋገር እስካሁን በአሜሪካ በኩል ከሚደረገው ጥረት አኳያ የምንረዳው ጦርነቱ ባለበት ቆሞ ራሺያ የሚያዘችውን ይዛ ጦርነቱ እንዲቆም ነው የሚፈልጉት እና እዛ ላይ የተመሰረተ ሰላም ነው የሚፈልጉት። ከዚህ አንጻር ጫና ሁሉ ያለው ዩክሬን ላይ ነው። ለምን ዶናልድ ትራምፕ አዘውትረው የሚናገሩበት ቃል ካርድ የላትም ነው የሚሉት። ዩክሬን ካርድ የላትም። ወይም በተራ አነጋገር ለማኝ መራጭ መሆን አይችልም እንደምንለው ማለት ነው። የሚቀበለው የተሰጠውን ነው መቀበል ያለበት። ምክንያቱም አሁን መሬት ላይ ያለውም ጦርነት ቢሆን ቶረትስክን ራሽያ እንደያዘች እየገለጸች ነው። ቶረትስክ እጅግ ቁልፍ ቦታ ነው። እስካሁን በዜናዎቻችን የሚከታተሉ ወደ ክራማቶርስክና ስሎቫኒያክ ለመንቀሳቀስ በጣም ቁልፍ ከሆኑ ከተሞች አንዱ ቶረትስክ ነው። ሁለተኛ ያቺ መከረኛ እስካሁን ድረስ ሙሉ በሙሉ ራሽያ ልትቆጣጠራት ያልቻለች ግን ከደጃፉ አልባ አልፋ በሩን እያንኳኳችው የምትገኘዋ ፖክሮቭስክ ፖክሮቭስክ፣ አሁን ይታይ እንግዲህ በአንድ ኪሎ ሜትር ርቀት ላይ ነበረች። ራሽያ አሁን በከፍተኛ ደረጃ ትጠግታለች። ከዛም ይላል የውጊያውን ባህሪ ነው የምታያ አስቸጋሪነቱን፣ ግን ዞሮ ዞሮ ፖክሮቭስክ ከሞላ ጎደል በራሺያ እጅ ናት ማለት ትችላለህ። እንደገና ደግሞ እዚህ ኩርስክ ላይ አይተህ ከሆነ የዩክሬን ጦር ከበባ ውስጥ እየወደቀ ነው ይላል። ለምን ብትል በዚህ በሱሚ በኩል ሱሚ ማለት ከኩርስክ ጋር የተጎዳኘ የዩክሬን የድንበር ከተማ ነው። እና ሱሚ ውስጥ ቀጥታ ሁለት መውጫ በሮች ወይም መንገዶች አሉ። የዩክሬን ጦር እየተዋጋ በማፈግፈግ ወደ አገሩ ሊገባባቸው የሚችሉ ወይም ስንቅና ትጥቅ አቅርቦት ያገኝባቸው የነበሩ ሁለት መስመሮች አሉ። ከነዚህ መስመሮች አንዷ የሆነችውን መንደር በቁጥጥር ስር ማድረጓን ራሺያ ያስታውቃለች። አሁን አንደኛውን ደካ ያዘች፣ የዩክሬን ጦር መውጫ አይኖረውም ማለት ነው። ስለዚህ ኩርስክ ውስጥ የነበራት የሰባት ወር ቆይታም ከዚህ በኋላ እድሜ እንደሌለው የሚያሳይ ሁኔታ ነው ያለው እና ካርዱ ምንም ካርድ የለሽም። ካርዱ በሙሉ ያለው በራሺያ እጅ ላይ ነው። ይህ የተኩስ አቁምም ሆነ የሰላም ስምምነት እንዲጀመር እሺ፣ ታው የሚፈለገው ከማን ነው? ከራሺያ እንጂ አንቺ። እሺ ባቲ፣ በነገራችን ላይ ያሉ ዶናልድ ትራምፕ ሪሊ ዶናልድ ትራምፕ ራስ ምታት ውስጥ ነው የሚከቱ አሁን ይህንን ወታደራዊና የደህንነት የስለላ መረጃ እገዛ ካቆሙ በኋላ በተከታታይ ሶስት ቀናት ዩክሬን ላይ የደረሰው ጉዳት ጉዳት አይደለም። በሰዎች ሞት 25 ሰው ሞተ በሚለው አይደለም እሱ። ይሄ ምንድን ነው ኮላተራል የምትለው ነው። ለአንድ ኢላማ ሲደረግ የሚደርስ አደጋ ነው። በመሠረተ ልማት ደረጃ ራሽያ ያለመቻቸውን የፈለገቻቸውን እያወደመች ያለችው። እንደገና አሁን ደግሞ ኩርስክ ላይ ኩርስክን ለቀው የሚወጡበት ሁኔታ ላይ ነው የሚገኙት። ይሄ ሁሉ በዋነኛነት የተጀመረው በአሜሪካ ማዕቀብ የተነሳ ነው። እና አሁን ደግሞ እሱን ቀደም ሲል እንደሰማኸው ላነሳው ጫፍ ቀርቧል ብለዋል። እና ምንድን ነው እዚህ ጋር ላነሳ የፈለግኩት ምን አሉ፣ እንኳን ይህንን ወታደራዊነት፣ ስለላ መረጃ እገዛ አቁመን ቀርቶ አሉ፣ እሱን እንኳ ብንቀጥል እንደኔ? ዩክሬን አተርፍም ብለዋል። ዩክሬን ይህን ጦርነት አተርፍም ብለዋል። ምን ማለታቸው መሰለም በዚህ ጦርነት አሁን በሚታየው ራሽያ መላ ዩክሬን መጠቅለል ትችላለች፣ ነ ዩክሬን ይህን ጦርነት መትረፍ ላትችል ትችላለች ነው ሚሉት። ከዚህ በፊት በማኅበራዊ ሚዲያ ገጻቸው ላይ ቆይቶም ቢሆን ዩክሬን የራሽያ ናት ብለው ጽፎ ነበር፣ ታስታውሳለ እና ይንን የደገሙት የእኛ ድጋፍ ባይቋረጥ እንኳ እስከ ዛሬ ባለው መልኩ ባይቋረጥ እንኳ ይህንን ጦርነት ዩክሬን መዳን አችልም በማለት ነው የሚናገሩት። ስለዚህ የነገው ስብሰባ ላይ አሜሪካ አንድ ነገር መስማት ትፈልጋለች። ያም የምትፈልገው ዩክሬን ለአሜሪካ በውጭ ጉዳይ ሚኒስትር ሩቢዮ ነው የሚመራው የአሜሪካ ሉካን ቡድን። የዩክሬን ደግሞ በቤተ ምንድን ይባለው፣ በጽሕፈት ቤት ኃላፊ በጣም የቀኝ እጃቸው የሚባሉ ናቸው። በሳቸው የሚመራ የሉካን ቡድን ነው። ዩክሬን አንድ ነገር ለአሜሪካ ትናገራት፣ ማለትም ይሄ ጦርነት በሰላም እንዲቋጭ፣ ጦርነቱ እንዲቆም በአንቺ በኩል ለሰላሙ የምታበረክቱ አስተዋጽኦ የምትተዩ ምንድን ነው የምትተዩ ምንድን ነው የሚለውን አገኛለሁ በሚል አሜሪካ በእርግጠኛነት ትጠብቃለች። አብሮም እንግዲህ የዚህ የማዕድን ስምምነቱም በዚህ ስብሰባ ውስጥ የሚወሳና በአስቸኳይ ለፊርማ የሚቀርብ እንደሚሆን ይጠበቃል። አለም አሁን እንግዲህ ከፕሬዚዳንት ዘለንስኪ ባህሪ አንጻር ስንመለከት ይሄንን ድርድር ይቀበላሉ ብለን መገመት የምንችልባቸው ሁኔታዎች አሉ ወይ? በአንድ በኩል የአውሮፓን ስንመለከት የአውሮፓ ከጎን ከዩክሬን ጎን ለመቆም ስንቁን እየቋጠረ ነው፣ ክተት እያወጀ ነው ያለው። እዚህ ጋር ደግሞ ስንመለከት አሜሪካ ደግሞ ለአንዴና ለመጨረሻ ጊዜ ሂደቶቹ በሙሉ የዩክሬንን መንገዶች እየዘጉ ለምሳሌ የአየርና የከባድ መሳሪያዎች ድጋፍ ሲቋረጥ የዩክሬን በሮች ለሩሲያ ተከፍተዋል። አሁን ሩሲያ እየመታች ነው ያለችው። የዘለንስኪ ልብ የቱ ጋ ነው ሊቆም የሚችለው? የአውሮፓውያኖችን ድጋፍ ተቀብለው ከአውሮፓውያኖች ጎን ይቆማሉ ወይስ የአሜሪካን ትዕዛዝ ይቀበላሉ? ሂደቶች ወዴት ነው የሚያሳዩን ለማለት ነው። አስደሳች ዜና ለኤሌክትሪክ ተሽከርካሪ ተጠቃሚዎች በሙሉ የእኛ ማይክሮፋይናንስ አክሲዮን የኤሌክትሪክ ተሽከርካሪዎች አቅርቦትን ከግምት ውስጥ በማስገባት ከባትሪ ህይወት ጋር ተያይዞ ያለውን አደጋ ለመቀነስ የኤሌክትሪክ ተሽከርካሪዎች ባትሪ መተኪያ የቁጥብ አገልግሎት አቅርበዋል። የኤሌክትሪክ ተሽከርካሪዎች ባትሪ መተኪያ የቁጠባ አገልግሎት ደንበኞች ባትሪ ካለምንም ስጋት መተካት እንዲያስችላቸው ከብድር አቅርቦት ጋር የተቆራኘ ሆኖ የቀረበ ነው። ሂሳቡ ሲከፈት በየወሩ የሚሰላ 15 በመቶ ዓመታዊ ወለድ ይታሰብበታል። ተቋሙ የኤሌክትሪክ ተሽከርካሪዎችን በመያዣነት በማስመዝገብ እስከ 200 ፐርሰንት የሚደርስ የባትሪ ምትክ ብድር ይሰጣል። ከሰኞ እስከ እሑድ ከጠዋት 2 ሰዓት እስከ ምሽቱ 2 ሰዓት አገልግሎት በሚሰጡት ሁሉም ቅርንጫፍ ቢሮዎቻችን ሰሞኑን ሰዓትን ስራትን ጨምሮ እናገለግሎታለን። ይምጡ። በልዩ እንክብካቤ እርስዎን ለማገልገል ዝግጁ ነን። ዋና መስሪያ ቤት አብይ ቅርንጫፍ ቀበና ወደ ቤላ በሚወስዱ መንገድ የፌዴራል ቤቶች ኮርፖሬሽን ሕንፃ ምድርና አንደኛ ፎቅ ላይ። ሌላው ቅርንጫፋችን መገናኛ ግሬ ሲቲ ሞል አንደኛ ፎቅ፣ እንደዚሁም ፊጋ ቅርንጫፍ ከፊጋ ትራፊክ መብራቱ ወደ ሲኤምሲ ሚካኤል በሚወስዱ መንገድ ላይ ያገኙናል። ስልክ ቁጥር 0982 411111 ወይም 6 11 ደውሉ። የእኛ ማይክሮፋይናንስ የእኛ ለሁሉም ዘሌንስኪ ባለፈው ባለፈው በዋይትሃውስ በፈጠሩት ፍጥጫ ምክንያት ዩክሬን እየከፈለች ያለችው መስዋዕትነት ከባድ ነው። የወታደራዊ እገዛውና የሰለላ መረጃው መቋረጥ በወታደሮች ህይወት ላይ መሬት ላይ ባለው ሁኔታ ቶተርስክ አልተያዘችም ነበር ኩርስክ ላይ ያለው ጦር የከበባ አፋፍ ላይ አልወደቀም ነበር። የሰላሳ ሺህ ጦር ህይወት ነው። ስለዚህም የከዛሬ አስር ቀን አስራ አንድ ቀን የአርብለቱን የአርብለቱ የዲፕሎማሲ ውርክብ ዩክሬንን ያስከፈላት ያማል አልስታሰላው ኦልሞስት ይሄ ለምሳሌ አሁን ዶናልድ ትራምፕ ሊነሳ አፋፍ ደርሷል ብለዋል። ይሄን ለማለት ያስቻሏቸው ፍንጮች ሊኖሩ ይችላሉ። የማዕድን ስምምነቱም ላይ ሆነ በዚህ ጦርነት ላይ ዩክሬን በቃ የይውን ቅርብኝ እንድትል የሚጠብቋቸውን ነገሮች ከማለት አኳያ ማለት ነው። አለበለዚያ የሚያነሱበት ምክንያት የላቸውም። እና ይሄ ደግሞ የአሜሪካ ማዕቀብ ቢቀጥል ጦር ሜዳ ላይ እንድትማረክ የሚያስገድዳት ነው፣ ቨርቹዋል። ስለዚህ ሌላው ከባዱ ነገር በተገለጸ ዶናልድ ትራምፕ ከዘለንስኪ ስለሚፈልጉት ነገር ባለሥልጣኖቻቸው ያሉት ምንድን ነው? ዩክሬን እሳቸው የጀመሩት ተኩስ አቁምና የሰላም እልባት እንዲሰምር እንደ ሀገር መሪ እንደ ዩክሬን ተወካይነታቸው ሊተዉ የተዘጋጁትን ኮንሴሽን እንዲገልጹና ሀገራቸው ላይ ምርጫ እንዲጠሩ ነው ይላል። አየ። ይሄም ሆኖ እንኳ ምርጫ እንዲጠሩ ማለት ከስልጣን እንዲሰናበቱ የሚልም ነው። ስለዚህ የዘለንስኪ የፖለቲካ ህልውናም ውስጡ አለ። ሁለተኛ እሳቸው የጻፉትም ደብዳቤ ለፕሬዚደንቱ በቤተ መንግሥት ተፈጥሮ ለነበረ ውርክብ በጣም የሚጸጸቱበት ጉዳይ እንደሆነና በዛ መንገድ መሄድ እንዳልነበረበት አምነው የተማለዱበት ደብዳቤ ነው። እና በፕሬዚደንት ዶናልድ ትራምፕ ጠንካራ አመራር ስር ለመስራት ዝግጁ ነኝ ነው ያሉት። ስለዚህ እነዚህን ስትመለከት ራሺያ አሜሪካ የጠየቀችውን ታጣለች ብዬ ለመገመት ያስቸግረኛል። ለማንኛውም የነገ ስብሰባውን ውጤት ተከትለን ዶናልድ ትራምፕ ይነግሩናል። ይኸው ነው። ኢሳያስ ዓለም ለትንታኔው አመሰግናለሁ። መልካም ምሽት ይሁንልህ። በአራዶቹ መንደር በመሃል ፒያሳ ሱቅ እየተሸጠ እንደሆነ ሰምተዋል። ሊያውም በቅናሽ በ900 ሺ ብር ቅድመ ክፍያና በ39 ሚሊዮን ብር ሙሉ ክፍያ ጀምሮ በ18 ወራት የሚረከቧቸውን የንግድ ሱቆች ባለቤት ይሁኑ ስንሎ በታላቅ ደስታ ነው። በልዩ የገበያ ማዕከላችን ላይ ከግራውንድ እስከ አምስተኛ በመረጡት የካሬ አማራጭ ከ20 ካሬ ጀምሮ እስከ 100 ካሬ ድረስ ይዘንሎ ቀርበናል። በጎልደን ሞል እንደ ስሙ ወርቅ በሆነው ቦታ ላይ ያውም በአዲስ ከሚሰራው ግዙፉ የታክሲ ተርሚናል አጠገብ ሞቅ ያለ ሞል ላይ ደመቅ ያለ ሱቅ ይክፈቱ። ይሄ ሁሉ የሚገኘው እኛ ጋር በቴምር ሪል ስቴት ነው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉልን። ሰናይ ቆይታ። በዓለም ከተማዋ ዱባይ በጾምና በፍስክ ምግቦቹ የሚታወቀው

ኩችና መሶብ ሬስቶራንትና ኬተሪንግ በቤቱ የሚስተናገዱበትን የጾምና የፍስክ ማለፊያ ምግቦችን ለሰርግ ለእዝን ቤቶች ለመሳሰሉ በርካታ እንግዶች ለሚያስተናግዱ ዝግጅቶች በትእዛዝ አጣፍጦ ያዘጋጃል ያቀርባልም። እነሆ የአብይ ጾምን ምክንያት በማድረግ ያቀረብነውን ልዩ ጣዕም የጾም ቡፌ በደስታ ይታደሙ። የጣዕሙና የመስተንግዶ እርካታው ቤተኛ ደንበኛችን ያደርጎታል። ዱባያውያን ያጨበጨቡለትና አገልግሎታችንን አሁን ኢትዮጵያውያን እንዲመሰክሩለት ተጋብዘዋል። አድራሻችን በቦሌ ትምህርት ቤትና አደይ አበባ ስታዲየም መካከል ከሚገኘው የመጀመሪያው ትራፊክ መብራት ወደ ግራ በሚወስደው አዲሱ መንገድ ገባ ብሎ ከኦሮሚያ ባንክ ቀጥሎ ይገኛል። ኩቺና መሶብ ሬስቶራንትና ኬተሪንግ ይምጡ።